ናይ መንሃው ይባላሎ ሂርና ደንበኞች አገልግሎት ማዕከል ስራ አስኪያጅ ነኝ። ሶስት ወረዳዎች እያገለገልን ነው። ዶባ ወረዳ፣ ጦሎ ወረዳ፣ መሰላ ወረዳ ጨምሮ 14 ሳተላይቶች አሉ። ያለን ደንበኛ ደሞ 6700 ደንበኞች ነው ያለን ጠቅላላ። እኒ ኮኔክሽን ላይ እቅዳችን ያለብን እቅድ 501 ቆጣሪ ነው እኛ አምስት መቶ ሰባት ቁጣር ያስገብተናል። አሁን ዛሬስ አስቸኳይ ጥገና ተም ተዘጓስ አስቸኳይ ጥገና አይደር ዛሬስ ምዝጊ ዛሬ ያልቃል ማለት ነው። ባለን አቅርቦት ልክ ደመኛ ተስተናግዶ ይሄዳል። እዚያው ለምሳሌ ኒኮኒሽ ዛሬ ከፍለ ደመኛ ዛሬ እናወጣለት። ስሜ ዘበነ ዘበነ ከልካይ ይባላል። የድርጅቴ ስም ዘበነ ከልካይ አጠቃላይ ንግድ። የኤሌክትሪክ ኤሌክትሪክ ኃይል አቅርቦት ቆንጆ ነው። ልጆቹ በተደወለላቸው ሰዓት ወዲያው ይመጣሉ። የኃይል አቅርቦትም ቆንጆ ነው። እስካሁን ምንም የፈጠረብን ችግር የለም። እኛ ተመችቶን እየሰራንብን። ኢንጂነር ሽመልስ መንግስቱ እባላለሁ የዚህ የፕሮጀክቱ ስራ አስኪያጅ ነኝ የፋብሪካው የድርጅታችን ስም በሪ ኢንዱስትሪያል ይባላል። ካልሲየም ካርቦኔት ነው ብዛት የምናመርተው። መጀመሪያ ትንሽ የገባበት መስመር 15 ሺህ ኬቪ ላይ ነበረ፣ በጣም የዋዥቅ ነበረ። ኦልሬዲ በምንፈልገው መጠን አልተገኘም ነበረ። ከዛ ለሚመለከተው አካልና የመን ኮሚኒኬት አድረገን ላይም ኦልሬዲ አጭር በሚባል ቀን ውስጥ አስተካክለውልን ከዚህ ከ33 ሺህ ኬቪ ገብቶ አሁን የአይነት የፓወር ስጋት የለብንም። ኦልሬዲ አሁን የስማርት ሜትሩ ትልቁ አድቫንቲጅ ጥርጣሬሽን ምን አለ አለ ላይ ከመብራት ጋር ያለውን ነገር ምን አለብሽን እንትን ያስወግዳል። ኦልሬዲ ግን አሁን እዛው ራሴ ሳየው እጅግ በጣም ሙሉ የሆነ ስታተስ ነው የሚሰጠው። ክፍያውም ከዛው ነው የሚነገረን። እኛም ዛው ሄደ ለአለቃችን እናሳውቃለን። እሱም ያለውን ክፍያ በዛው በሞባይል ባንኪንግ ዛ ሲስተም ነው እየከፈልን ያለነው። የገጠመን ችግር የለም። እጅግ በጣም ጥሩ ነው ማምርጣ እባላለሁ። የሂርና ከተማ ከንቲባ አስተዳደር ኤሌክትሪክ አገልግሎት ቅድማ መስገና ማቅረብ እፈልጋለሁ። እንደ ሂርና ከተማ የኃይል መቆራረጥ ነበረ። ከፍተኛ የኃይል መቆራረጥ ነበረ። በስራ ቀን ማታ፣ ፓወር ማነስ ብዙ ችግሮች ነበሩ። ይህም በተደጋጋሚ መስመሮች የአረጁ 1967 አካባቢ የተሰሩ ናቸው። የአረጁ ንፋስ ሲመጣ ይወርቃል። ዝናብ ሲመጣ ይወርቃል። በጣም የህዝብ ቅሬታ ነበረበት ማለት ነው። እኛም ጥያቄውን ከነሱ ጋር በመነጋገር ጥያቄው ተመልሶልናል። ወደ ኮንክሪት ሊሰራልን ኤሌክትሪክ አገልግሎት ጥያቄ ስለመለሰልን በጣም ማስገብ ፈልጋለሁ ህዝቡን ወክዬ ማለት ነው። እኛና እናንተ መሀል ያለው ጉንኙነት በጣም ቆንጆ ጉንኙነት ነው ያለን። እንደ ሂርና እንደ ምዕራብ ሐረርጌም በጉንኙነት ቆንጆ ጉንኙነት ነው ያለን እየተነጋገር ችግራችን እያቀረብንላቸው እነሱም ችግራቸውን እየነገሩን ለምን አንድ ስራ ስለምንሰራ የህዝብ አገልግሎት ስለሆነ ከሂርና ኤሌክትሪክ አገልግሎት በጣም ላቅ ያለ ግንኙነት ነው ያለ። እንደውም እንደ ጓደኛ ነው የምንሰራው፣ እንደ ቤተሰብ፣ እንደ አንድ አካል ቤተሰብ ነው እንጂ የምንሰራው እንደ ሌላ ተቋም ተቋም አስበን አናውቅም። ተቋማቹ ያው አሁን ባለው ሁኔታ አካሄዱ አሁን በጣም ቆንጆ ነው። ለምሳሌ እኛው እንደ ሂርና ከተማ፣ እንደ ጡሎ ወረዳ፣ ግማሽ ጭሮ ወረዳዎችም በዚህ ይጠቀማሉ። ውሃም በዚህ ነው የምንጠቀመው አሁን እኛ ትልቁ ችግራችን መብራት ኃይል ላይ ትልቅ የመልካም አስተዳደር ችግር የተፈታለን። ይሄን ስል ለማስመሰል ምናምን ለማለት ሳይሆን ኮንክሪቱ እየተጫነ ነው፣ አይተናል፣ ወርዷል፣ እየተራገፈ ነው። በአጭር ጊዜ ውስጥ ስራው ይሰራል ብለን ተስፋ ስላለን ይሄ ነገር ካለቀ መብራት መቆራረጥ፣ የመብራት ችግር ስለማይመጣብን ስለሚፈታልን፣ በጣም በቆንጆ ሁኔታ አዳምጦን መንግስት ይሄን ጥያቄ ስለመለስልን፣ በጣም በጥሩ ሁኔታ በቅርበት እየሰራ ነው። እናንተ ወደኛ ቅረቡና የምፈልጉትን ነገር ጠይቁን፣ ምንም ችግር የለውም ብሎ እየተነጋገረ ስለሆነ ከባለፈው አሁን በጣም ቆንጆ ነው። በጣም መስተንግዶአችሁ በጣም ቆንጆ ነው። በዚህ ደስተኛ ነው። በዚህ ቆጥሩበት።